የመኸር ግብርና ስራ በማዕከላዊ ኢትዮጵያ ክልል በስፋት የሚሰራ ተግባር ነው። የክልሉ ግብርና ቢሮም የመኸር ወቅት የግብርና ተግባራትን ውጤታማ ለማድረግ የተቀናጀ የግብርና ሴክተር ጥረት ለላቀ ስኬት በሚል መሪ ቃል የ2017/18 የምርት ዘመን የመኸር የተቀናጀ የግብርና ልማት የንቅናቄ መድረክ በዱራሜ ከተማ አካሂዷል። የክልሉ መንግስት ለግብርና ስራ በሰጠው ልዩ ትኩረት የክልሉ ግብርና ስራ ውጤታማና ወደ አንድ ምዕራፍ ከፍ ማለትን የገለጹት በምክትል ርዕሰ መስተዳድር ማዕረግ የገጠር ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ሱሩር፣ የክልሉን ጸጋ መሰረት በማድረግ በተሰራው ስራም የህብረተሰቡ ተጠቃሚነት እያደገ መምጣቱን ተናግረዋል። የጋራ መግባባት የተፈጠረባቸው የግብርና ልማት አቅጣጫዎችን በትኩረት አመራሩ በመምራት ሙያተኛው የሙያ ድጋፍ በመስጠት አለሚዎችም አልሜዎችም በማልማት በመታተር ተጠቃሚነታቸውን ማረጋገጥ ጀምረዋል። በግብርናው ዘርፍ የተሰማሩ አካላት በሙሉ የተስፋ ብርሃን ብልጅታ ማየት ጀምረዋል። በግብርና ሴክተሩ ከተመዘገቡ ስኬቶች መካከል አንደኛው የምርታማነት ማደግ፣ የገቢ መጨመር፣ የኑሮ መሻሻል፣ ሥራ ዕድል መፍጠር፣ የገበያ መረጋጋት በአጠቃላይ በግብርና ሴክተሩ የተፈጠሩ መነቃቃቶች ለግብርናው ዝማኔ ያላቸው አበርክቶ ከፍ ያለ ከተረጅነት ወደ ምርታማነት ለመሸጋገር ቢሮው ስድስት የግብርና ምሰሶዎችን ቀርጾ እየሰራ መሆኑን የተናገሩት የቢሮ ኃላፊው በሌማት ትሩፋትና በ30 40 30 የፍራፍሬ ልማት ኢኒሼቲቮች ተስፋ ሰጪ ውጤት እየመጣ መሆኑንም ገልጸዋል በመኸር የንቅናቄ ተግባራት በሰብል በቡናና ሌሎችም በርካታ የግብርና ልማት ስራዎች ተቀናጅተው እንደሚሰሩ ጠቅሰው ከቦታ ቦታ የሚታየውን የምርታማነት ልዩነት ማቀራረብ ላይ አመራሩና ባለሙያው በትኩረት መስራት አለበትም ብለዋል በዚህ ከአምስት መቶ ስልሳ ሶስት ሺህ ሄክታር በላይ ባሳ በሰብል እንሸፍናለን። ይህም በማድረግ ከአምሳ አራት ሚሊዮን ኩንታል በላይ ምርት እንጠብቃለን። ይሄን ለማምጣት ዋናው ጉዳይ የምርታማነት ማሳደግ ቁልፍ ጉዳይ ነው። በምርታማነት ማሳደግ ላይ ያሉ ማነቆችን መፍታት የእያንዳንዱ አመራር የመሪነት ሚና የሚጠየቅ ጉዳይ ነው። ከመኸር ስራችን ጎን ለጎን የክረምት የአረንጓዴ አሻራ ወይም ደግሞ የክረምት ችግኝ ተከላ የምናካሄድበት ጊዜ ነው። በዚህ ዓመት እንደ ክልል ከአምስት መቶ ሚሊየን በላይ ችግኞች እንተክላለን። የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ከዚህ ቀደም ከነበረው የበልግ መኸርና መስኖ የምርት ወቅቶች በተጨማሪ ጸደይና ቅድመ በልግን በመጨመር የምርት ወቅቶችን ወደ አምስት ማድረስ መቻሉንም ገልጸዋል። የከምባታ ዞን በመኸር ምርት የሚታወቅ መሆኑን የገለጹት የዞኑ ዋና አስተዳዳሪ አቶ አረጋሼቱ የዞኑ አርሶ አደር የባህር ዛፍ ተክልን ከፍተኛ ኢኮኖሚያዊ ጠቀሜታ በሚሰጡ ሰብሎች እየተካ እንደሚገኝም ጠቅሰዋል። የከምባታ ዞን አርሶ አደሮችና የመኸር ወቅት እየተለየ ቁርኝት እንዳላቸው ይታወቃል። መኸር አርሶ አደሩ ለእርሻ ስራው ታቆ የሚነሳበት ከመሆኑ ባሻገር አነስተኛ የመሬት ይዞታው በስፋት እንዳያመርት ቢያግደውም በአይነት ከማምረት ግን አልከለከለውም። የተቀናጀ የግብርናን በመተግበር የበለጸገ ቤተሰብ ለመፍጠር ይታትራል። በሌማት ትሩፋት በ2 40 30 የፍራፍሬ መንደር ግንባታ ብሎም ባህርዛፍን ከፍተኛ የኢኮኖሚ ጠቀሜታ ባላቸው ሙዝና ሌሎች ሰብሎች የመተካት ተጓላትን ሀገራችን ለምታደርገው የአፍሪካ ብልጽግና ተምሳሌ ትራይ ስኬት የድርሻውን እንደሚያበረክት እርግጠኛ መሆን ይቻላል። የመንግሥትን አቅጣጫ በመከተል በግብርና ስራቸው ውጤታማ እየሆኑ እንደሚገኙ የገለጹት የመድረኩ ተሳታፊ አርሶ አደሮች በግብርና ግብዓት አቅርቦት፣ እንዲሁም ሙያዊ ድጋፍ ከተደረገ የተሻለ ውጤት ማምጣት እንደሚቻልም ገልጸዋል። በሀሚዶ ማንደር የተፈጠረውን እዚ ውስጥ ካለው ህዝብ በግማሹ አይቶታል ማለት ትችላለሁ። ወደ ውጤት ለማምጣት የመሬት ዝግጅታችን ላይ የግቢያ ተጠቃቀምና የባለሙያ ክትትል ላይ ሰፊ ክፍተት አለው ብዬ ነው ማስበው እኔ በእኔ ለምሳሌ የኔ ልጅ 52 ሺህ ብር ያገኛል በወር ኢንዴል ሊባል ይችላል በተግባር የሚያውቁ ስላሉ ነው የሚናገረው እዛ ውስጥ እንዲሰራ አድርግ ያለው ላሞች እያንዳንዱ ላም የሚሰጠው የወተት መጠን አለ እዛው እየሰራ ከዛም ባላ ላሞች የሚያገኘውን 22 ሌትር አለ በ80 ብር አባዙት በወር ስንት ይመጣል ያው ካልኩሌት እንዲታደርጉ ነው የሚያደርገው ስንሰራ ግን ዝቅ ብለን እንስራ በትንሹ ከረከን ውጤታማ አንሆንም። በመርሃ ግብሩ የተሳተፉ የዞንና ወረዳ መዋቅር አመራሮችም የ2017/18 የምርት ዘመን የመኸር የተቀናጀ የግብርና ተግባር እንዲሳካም የድርሻቸውን እንደሚወጡ ተናግረዋል።